ሸቃላነቷ ነው የሚያምርባት። ይቻል ከሸቃልነት ወጥቼ ለረጅም ዓመት መዳም ሁኝ ነበረ ማለት ነው። አሁን ደግሞ ራሴን ከመዳምነት ከሸቃልነት ወደ መዳምነት ተሸጋገርኩኝ። ከመዳምነት ደግሞ ወደ ሸቃላነት ተወራረርኩኝ። ደውጥ ይላችኋል። ይሄ አይደለ እንግዲህ ጊዜን ጊዜ ያነሰዋል፣ ጊዜን ጊዜ ይጥለዋል ይባላል። ስለዚህ እንግዲህ ከመዳም ወደ ሸቃልነት ወርድ ደግሞ አሳያቸዋለሁ ማለት ነው። ያው እኔ ስራ ልፈልግ ነው እንዳልኩኝ ማለት ነው። ስራ ግን አግኝቻለሁኝ አሁን፣ አልሐምዱሊላ እንግዲህ ስራ መጀምረው ነገ ነው። ዱዓ አድርጉልኝ። እንግዲህ ተነግ ነው። ዘይነት ብሮንእና ዘይነ ብሮንከነ ነይ ወደ ህይወቴ ተመለሽ፣ አዩን ትቻታለሁ ሲል ነበረ በቃ ሱመያ ከሰይድ ጋር ቆርጦልኛል። ጨርሻለሁ አብቅቻለሁ፣ ህይወት የለኝም ማለች። አስፋልቱ ጋር መጋጨት ነው። አብዳለች ልጅቷ በቃ። ፍታት ፍታትና፣ እሷን አግባ እንደገና። ደግሞ ሱመያ አለች ይኸውልህ ሱመያ ልነግርህ እኮ ነው፣ በፊት ብለህ አዳምጠኝ። ይኸውልህ ያቺም ሱመያ እምትተብዬዋ ይኸው አቃጥለው፣ ሁለት ለሁለት ጨጓራህን አንድ ደው ጨጓራህ ከጥቅም ውጪ ሳይሆን አይቀርም አልተመረመርከውም እንጂ። እንደገና ያቺም ጥላ ሄደች፣ ያቺም አሮጌት ሽቀዳዋን ጀመረች። ያው እና ሸቃላ ሆናለህ አለች። ድሩም ሸቃላነቷ ነው የሚያምርባት። ቻሉ ጌ እና ያው ሴትዮዋ ልጆች ስላሉኝ ልጆቹንም እዚያች ብትመጪ ምንም ችግር የለውም እታች እንትን አግራውንድ አለ እሱ እንደ እንትን ምንድን ነው የተነጠፈ ነው ማለት ነው እታች ይጫወታሉ። ግን ልጆች ትንሽ ተለቅም ስለሚሉ ምናምን ፈራው ማለት ነው እንዳይረጋግጧቸው እና ግን እነሱን ወይ ከታች አስቀምጠሽ ትሰሪያለሽ። የምታስቀምጭበት ካለለሽ ነው ያለች ማለት ነው። ካለለሽ ካለሽ ግን ልጆችን አስቀምጠሽ ነው ማንም ያው የሰውዱ ማንም ይፈልግ የለም ና እና ሁለት አሳውኛ እዣቸው ልጅ ላስቀምጣቸው እያልኩ ነው ማለት ነው። አሰላሙ አለይኩም ወረህመቱላ ወበረካቱ ወደና፣ የተከበራችሁ ቤተሰቦቼ ሰላመት ናችሁልኝ። ሰሞኑን ባህሮ ነበርኩኝና በጣም ፊት የጥቁርቁር ብሎ ነው የመጣሁት። ሱመያ ባሏ ጋር ተለይታ ምንም አይነት ህይወት፣ ዛሬ እንናገራለን እንጂ እኛ አንፈርድ። ፍርድ ካላህ ነው እውነትም ካላህ ነው። ግን እኔ አንድ ጥያቄ ልጠይቃችሁ። ሱመያ ልጆቿን ይዛ ወደ የመን ሄደች። ሰይድ ወደ ህይወት የተመለሽ እያለ ሲለመናት ነበረ። ያው በቅርብ ግን አዲስ ነገር እንደምንሰማ ኢንሻአላህ ሰይድና ሱመያ በአንድ ቪዲዮ እንደሚሰሩ በአንድ ቪዲዮ ታረቁ ሰይር መጣ እንደሚባል እርግጠኛ ነኝ ሆኖም ግን አንድ ነገር ልንገራችሁ ቤተሰቦች ሱመያ ልጅ ለማሳደግ ብቻሽን ሆነሽ አትቺ ብቻሽን ሆነሽ እንኳን አይደለም አሰው ሀገር ላይ አረብ ሀገር ላይ ሁለት ልጅ ይዞ ራስን ይዞ መኖር ከብዳለን አንድ ሴት ልጅ ትላንትና ና ገና ገባለች፣ ቪዲዮ ሰራች አየን። ትላንት ወዲያ ትላንት ባህር ሄደች አየን። ዛሬ ልጆች የታመሙብኝና ሐኪም ቤት ሄደች። እሺ፣ አረብ ስራ መጣልሽ። አንድ ነገር ልንገራችሁ ቤተሰቦች አይታችሁ፣ አረብ ቤት ልጆቻቸውን አንዳንድ ክፉ ባሎች ልጆቻቸውን ህክምና ነው ሲባል ዶንያ ተቀምጦ ልጆቹን ሐኪም ቤት መውሰድ አይፈልግም። አንድ ሴት ልጅ ሰራተኛ ባይኖራት ያች አረብ ልጆቹን ለኛ ነው ጥላለን የምተኘው። ልጆችን የዛን ሰዓት መድኃኒት ለመስጠት የምንነሳው እኛ ነን። እንቅልፋችንን ስትተንም በዛ መካከል ያማቸዋል፣ ያስመልሳቸዋል። ብዙ ነገር አለ፣ ሙቀት አለ ምናምን ነገር። ልጅ አቅፌ ፍሪጅ መድኃኒት ለማንጣት በጣም እቸገራለሁ። ፍሪጅ ውስጥ ህጀ መድኃኒት ለማንጣት በጣም እቸገራለሁ። የአረብ ልጅ እኮ ነው፣ እናትና አባቱ እኮ ተተውታለን። እና አንድ ሴት ልጅ ሰው ሀገር ላይ ምንም አይነት መኪና ሳይኖርች ምን ሰው ቢኖርሽ ምንም መልካም ልጆችሽን ሰው ቢወድልሽ አንድ ቀን ይጎልብሻል። ሰይድ አስከፍቶሽ ሊሆን ይችላል። በሰይድ ተቀይመሽበት ሊሆን ይችላል። ሰይድ የሰራው ስራ ስህተት መስሎሽ ሊሆን ይችላል። ስህተትም ሆኗል ሆኗል፣ መቶ በመቶ ስህተትም ሆኖሽ፣ ግን ሁለት ልጅ ተሸክመሽ አረብ ሀገር ላይ ስደት ሀገር ላይ ከዛ ላይ ሁለት ወር ሆነ አንድ ወር ቤተሰብ ጋር ቆይተሽ መተሽ አሁን እንደገና ቤት እንደ አዲስ ማደስ እንደ አዲስ መኖር ከዛ ላይ ልጅ ይዘሽ ስትሄጂ ከኢትዮጵያ ስትመጪ፣ እና ደግሞ ደሞ ከሌላ ወደ ሌላ ሀገር ስትሄጂ፣ አየር ሲቀየር ልጆች ይታመማሉ። በዚህ ሰዓት ብቻሽን አትቺ ስትኖሪ ዛሬ ለሱመያ የሚባለውን ነገር ትተሽ ለልጆች የሚለውን ነገር መኖር አለብሽ። ሱመያ ከፍቷታል፣ ቸግሯታል። ሱመያ የሆነ ነገር ተፈጥሮባታል፣ በህይወቷ ላይ ሱመያ ህይወቷ እንዲመሰቃቀል አድርገዋታል። ሆኖም ግን ዛሬ ልትኖርና ልትኖር የሚገባው ለልጆች ነው። ግን አንቺ ከለለች ደግሞ ለልጆችሽ ሁሉም ነገር ጨለማ ነው። ስለዚህ ሱመያ መሆን ያለብሽ ምንድነው? ልጆችሽን ለማሳደግ ስትይ አሰው አገር ላይ ብቻሽን ያለ መኖር ባለሽን ይቅርታ ተቀብለሽ መኖር ነው። ስተት ግን ስተት እንኳን ሆኖ ከሆነ ግን አይደለም ሰይድ ህይወቱ ላይ ያስገባው ስህተት ለራሱ ነው የሚጎዳው። ሱመያ ግን በሰይድ ጉዳት አንቺ ሁለተኛ ሶስተኛ መጎዳት የለብሽም። ሁለት ወር የተሸክሞ ልጅ ለማሳደግ ሲሉ ቤተሰቦቻችንን ስንት መስዋዕት ይከፍላሉ። አባቶቻችንን እየመታቸው አባቶቻችንን ብዙ ነገር እያደረጓችሁ ለመኖር ለልጆቼ በቃ ለእኛ ይሁም እኮ ለልጆቼ ልጆቼን እያሉ ይኖራሉ። ስለዚህ ለልጆቼ የሚባል ነገር ይኖረሽ በይቅርታ ህይወት ሽንዴሽ ግን እውነት አይደለም። አሁንም ቢሆን እኔ እውነት አይደለም። ትላንትና ወዳ ሰይድ ይቅርታ እየጠየቃት ይቅርታ አልቀበልም ብላ የመን ገባኋለች። እሺ የመን ገባሽ አመንሽ። ዛሬ ልጆች የታመሙ፣ ማን ካሜራውን እየቀረጻልሽ ነው? ንገሪኝ። እኔ ስ ይቅርታ አድርጊ። ሊሰራተኛ የለሽም። ማን ካሜራውን እየቀረጻልሽ ነው? ንገሪኝ እማ የሚመስል ነገር ለሚስትሃት ትንገር። እኔ ተጣሉ እያልኩ አይደለም፣ ግን ተጣልተሽ እንኳን ቢሆን ካሁን በኋላ ይቅርታ ተቀብለሽ ለራስሽ እረፍት ስትይ ማለት ነው። አይበለውና ሁለቱም ልጆች ታመውብሽ በእጅሽ በቅፍሽ አድርገሽ ፍሪጅ ውስጥ ሄደሽ መድኃኒት ማንጣት ላንቺ ያቅትሻል። ሐኪም ቤት ወስደሽ አንዱን በጋሪ ብትሸከሚ ያኛውን ጋሪ የሚገፋልሽ ሲያስፈልግሻለን። ለልጅ ስትይ ለልጆች ስትይ ይቅርታ ተቀበለሽ ከመንከራተት ህይወት ውጪ አብረው ቪዲዮ ይቀርጹና መጨረሻ ርዕሱ ላይ መለያየት አያስፈልግም። እውነት አያስፈልግም። አይ ትናንትና ትናንት ወዲያ ቪዲዮ ለመስራት እችል ነበር። ሁልጊዜ የሰው ፍራንክ እየተቀበሉ መስራት፣ ሁልጊዜ የሰው ውሸት አስበውበት ሊሰሩበት የሆነ ነገር እሺ እውነት ነው። አመንሽ። ተጣልግሻል ባልሽ ጋራ። ግን ለምንድነው የምትፈተኝው? ለምን ህይወቱ ህይወቱ ህይወቱ አልተመቸውም። ተመልሶ መጣልሽ። ልጆችሽን ተቀብ ለማሳደግ አንገትሽን እንደፊ እስከ 18 አመት ድረስ ቻዬ። ስራ ስራ አለሁ። አረቤት ማን ነው? ሁለት ልጅ ተሸክሞ አረቤት የሚሰራው አጥየው ሁለለይ ቀርቶ ራስሽን

ራሱ ባትጎ እየተመረጠ አማ ግን ሰዎችን እያዩ ዝም ብሎ ቪዲዮ መስራት አስፈላጊ አይደለም። ለማነቻ ቤተሰቦች እየተጠበሰ ፊትሽ እየተሞነ ጫጭረ ራስሽን እያመመሽ ደክሞሽ፣ በቃ ምንም ሳያግዝሽ ብቻሽን ሆነሽ ግን ለልጆች ስትይ። ልጆችሽ የሰፊት፣ ምንም መልካም እናት አባት ቢኖርሽ፣ ምንም ጥሩ እናት አባት ቢኖርሽ፣ ምንም ጥሩ ጥሩ መልከ መልካም ቤተሰብ ቢኖርሽ፣ ለአንቺ ጣማማው ጎጆች ነው የሚጠቅምሽ። ልጆችሽ እስከ አደጉልሽ ድረስ ልጆችሽ ወጥተው እስተገቡልሽ ድረስ የፈለጉትን እስ ማድረግ እስከቻሉ ድረስ ብትከፉ ለትዳራችሁ መክፈል ያለባችሁ ዋጋ ክፈሉ ለጊዜው ሊከፋችሁ፣ ሊጨንቃችሁ ለምን ብዬ ምናምን ትላላችሁ። አይደለም አንድ ሰው ማርን ለመብላት እሬትን መብላት አለበት መራራን መብላት አለበት። ዳይመንድ ለመልበስ ወርቅ መሸጥ አለበት። ጊዜያችሁን፣ ሰዓታችሁን፣ ደስታችሁን በቃ ሁሉን ነገር ትታችሁ ለልጆቻችሁ ስትሉ መክፈል ያለባችሁ ዋጋ አለ። አሁን አሁን ለእኛ እኛ እኔ እንደ ሌ ትዳር ሲባል ቀላል ነገር ይመስለናል። መውለድ ማለት ቀላል ነገር ይመስለናል። ዘጠኝ ወር መሸከሙ ለዘጠኝ ወር ሊያምሽ ሊደክመች ይችላል። ግን አስራ ስድስት እና አስራ ሰባት ዓመት እስከደረሱ ድረስ ለአንቺ እጥፍ ዘጠኝ ወሩ ቀላል ነው። ለአንቺ አንድ ቀን ይመስልሻል። ሆኖም ግን ቢፈተናችሁም ለልጆቻችሁ ስትሉ ጊዜውን አሳልፉት፣ ቻሉት። በልጆቻችሁ አትደራደሩ። ልጆቻችሁን አሳልፋችሁ ለሰው አትስጡ። ሰው ገብቶ በህይወታችሁ ህይወታችሁን ሊበጠበጥባችሁ ይችላለን። እነዚን ሰዎች አሸንፏቸው እና እኔ ሱመያ አሁንም እምለው የምለው ነገር ቢኖር ይህ ነገር እውነት ከሆነ እውነት ከሆነ በጣም ፈተናሽን አታብጪ፣ አቅልልም ባለሽን ይቅርታ ተቀብለሽ ተክሰሽ ለልጆች ስትይ ስቀሽ ኖሬ ዩቲዩብ ዛሬ ቪዲዮ ኤዲት ለማድረግ ላንቺ ስ ሁለት ልጅ ይዞ አቺም ሊሆን ይችላል። ግን ልጆችሽን ከያዘልሽ ልጆችሽን ይዞልሽ ይወጣ።